በጣም በጣም በጣም ገራሚ ነው። ብቻ እስከ መጨረሻው ድረስ ተከታተሉት። የእውነት ትወዱታላችሁ። ዛሬ በቃ እንጀቴ ነው የራሰው ስላችሁ በጣም ነው ደስ የሚለው። የምር ነው ምላችሁ እና ምንድን ነው አደይ ባርኮት ባለፈው ክፍል ባሳለፍነው ክፍል ባርኮት አደይን እንደሚያፈቅራት ነግሯት ነበረ። ግን ደግሞ ከእሷ በፊት ሌላ ፍቅረኛ ነበረችው፣ የምትወደውም የሚወዳትም ልጅ ነበረች። አሁን ደግሞ በአጋጣሚ ሆኖ መታለች ማለት ነው። አሁን ባርኮት ሁለት መንታ መንገድ ላይ ቆሟል ማለት ነው። ወደ የትኛው ጋር እንደሚሄድ ግራ ገብቶታል። እንዲሁም ዴባ ደግሞ በጣም እየተበሳጨ ነው ያለው ማለት ነው። ለምንድን ነው እኔ እንደማፈቅራት እያወቅ አንተ እኔ ሁሉን ነገር ነግሬህ እንደገና አንተ ደግሞ የምታፈቅራት አፈቅርሻለሁ ያልጋት ለምንድን ነው አንተ እና አዳይ ለምንድን ነው ስትጫወቱብኝ የኖራችሁት? ብሎ በጣም ተናዶ ሲጨቃጨቁ፣ በጣም ሲጨቃጨቁ ነበር ማለት ነው። እንዲሁም ዴቭ እና ባርኮቴ በጣም ሲጨቃጨቁ አደይ ሰማች ማለት ነው። አዳይ ደግሞ አሁን ላይ ለለምለም አማከል ለምለም እንግዲህ በጣም ደስ ብሏት ባርኮቴ በጣም ምርጥ ልጅ ነው፣ አፍቅሬው የአንቺ ቢሆን መልካም ነው ብላታለች ማለት ነው። እንግዲህ አደይም በጣም ደስ ብሏት ባርኮትን እንደምታፈቅረው ልትነግረው ነው ማለት ነው። ግን ደግሞ ያው እሷም ለነገሩ ሁለት ልብ ነች ማለትም እንደ ወንድሜ ነው ማየው ባርኮት እንደ ወንድሜ ነው ማየው፣ በፍቅር እንደ ፍቅረኛ አይቼው አላውቅም አስቢውም አላውቅም ብላለቻት። ለምንም ለምንም ግን በጣም መልካም ልጅ ስለሆነ እሱን ከእሱ ጋራ ብትሆኑ አብራችሁ ብትሆኑ በጣም ነው አሪፍ የምትሆኑ ታለቻት ማለት ነው። እሷም በቃ መወሰን አለብኝ ብላታለች። ነገርሽ እንዴ ለባርኮት ምን አልሽው ሲጠይቅሽ የፍቅር ጥያቄ ብላ ስትላት፣ አደይም እንግዲህ አይ በጣም በቃ ያሉነ ያልሆነ ነገር ነው የተናገርኩት ደንግጬ ስለነበረ እንደዚህ አይነት ነገር ስላላሰብኩ አለቻት ማለት ነው። በቃ ነገሪው ብላት፣ ለምለም አደይም ለባርኮት ልትነግረው ወስናለች ማለት ነው። እንዴት ብዬ ነው የምነግረው እያለች ይህ እየፈራች ነው። ለምለምም ሂጅና ነገሪው አለቻት። ልትነግረው ስትሄድ ዴብና ባርኮት ሲጨቃጨቁ ታገኛቸዋለች ማለት ነው። ዴቭም እንግዲህ አደይን በጣም በጣም በጣም ነው የሚያፈቅራት ባርኮት ግን እንደሚያፈቅራት አያውቅም ነበረ ዴቭ። ዴቭ ግን እንደሚያፈቅራት ባርኮት ያወቃል ማለት ነው እንግዲህ ይህንን እያወቀ ነው የፍቅር ጥያቄ ያቀረበላት ለአደይ ማለት ነው። እንዲሁም ደግሞ ኤልዱም እንደቀጠለች ነው እንግዲህ ኤላን አፈቅረዋለሁ ማለቷን እንደቀጠለች ነው። ለምለምም ደግሞ በጣም አሁን ቆረጥ ሆናለች። ለምለምና ኤላ አብረው እያሉ እንደለመደችው አሁንም ሄደች ማለት ነው። ቀበጠዋ ኤልዳ ኤልዱ ሄደች። ውሃ ፈልጋለሁ፣ ውሃ ጠምቶኛል፣ ውሃ ስጭኝ አለቻት ለምለምን። ኤላና ለምለም አብረው ተቀምጠው ነበር። ለምለምም በጣም ተናደደች እና ውሃ ልታመጣላት ሄደች። ሁለተኛ ዝቤት እንዳትመጣ ማድረግ አለብኝ፣ የሆነ ነገር ላድርጋለች እና ገብታ ወደ ውስጥ ውሃ በብርጭቆ አድርጋ ጨው ጨምራ ወሰደችላት ማለት ነው። ውሃውን ስታዩ የሆነ ያልታጠበ ብርጭቆ አይነት ነገር ይመስላል እና ልክ ለምለም ውሃ ልታመጣ እንድተነሳች ኤልዱን ከተቀመጠችበት ቦታ ተነስታ ኤላ ስር ሄዳ ተቀምጣ ኤላዬ ለምለም ከመጣች በቃ እኔ እናንተን ጊዜ ያሳጣችን እኮ አለችው ማለት ነው። ኤላም ለምለም ናት እኛን ጊዜ ያሳጣችን፣ እንደውም አንቺን እኛን ጊዜ ያሳጣሽን ብሎ አላት ማለት ነው። ከዛም አጠገቡ ቁጭ እንዳለች ለምለምም ከሆኑ አመጣችን አቁጭ ያረገችላት ኤላም ጠጭ፣ ሆ ብልሻል አይደል፣ እንደየው መጥቶልሻል፣ ጠጭ አላት እሷም እሺ ብላ ልትጠጣው ስትል ብቻ የሆነ ነገር እንዳለበት ወይ ብርጭቆ ንጹሕ እንዳልሆነ ነገር ምናምን ገመተች። ስትጠይቃትም ለምለምን ብርጭቆ ንጹሕ ጠጭ ዘንብለሽ አለቻት። ልክ ስትቀምሰው ውሀው ጨው ነው። ለምንድን ነው ይሄንን ያመጣሽ? ላይ ለም ጨው ጨምረሽ አመጣሽ? ብላ ለምለም ላይ ውሀውን ደፋችባት። ባት ፊትባ ላይ ማለት ነው ኤላን በጣም ተበሳጨና፣ እንዴት እንደዚህ ታደርጊያለሽ? ውሸትሽ ነው እሷ ጨዋ ጨምርም፣ እሷ ንጹህ ሰው ነች፣ ሌሌ ንጹህ ሰው ነች ብለዋላት ማለት ነው። ኤልዱም ይሄው ጨምራብኛለች፣ ጨው ነው እንዳለ ያመጣችልኝ፣ ጨው ጨምራ ያመጣችልኝ ብላ ትለዋለች። እሱም ሊያምናት አልቻለም። ከዛም በጥፊ መታትና ኤልዳን፣ ከቤቴ ውጭልኝ ሁለተኛ እንዳትመጪ አላት ማለት ነው። ከዛም ሄልዱ በጣም ተመሳጨች እና በጥፊ መመታቷን በጣም አበሳጭቷት አናዷት ተነስታ ወደ ቤቷ ሄደች ማለት ነው። ወደ ቤቷም ሄዳ አለቀሰች። እያለቀሰች እያለ ፍቅር ምን ሆነች ነው ስትላት፣ የሆነችውን ነገር ለፍቅር ነገረቻት እና ታዲያ ምንድን ነው የምታለቅሹ ለእሷ ማልቀስ የለብሽም። ጠንካራ ሆነሽ የሆነ ነገር ነው ማድረግ ያለብሽ አለቻት ማለት ነው። እንግዲህ ያው ፍቅር የታወቀች ናት በተንኮል ምን አይነት ተንኮል እንደሆነች እንግዲህ ያው የምናውቃት ነች ፍቅር ማለት እሷም ማልቀስ ምን ጥቅም አለው? ለምንድን ነው የምታለቅሹ? እንደውም የሆነ ነገር ነው ማድረግ ያለብሽ እንጂ እንዴት ለፍቅር እንዴት ለለምለም ታለቅሻለሽ? ብላ ፍቅርም እንግዲህ ምቅር ሰጠቻት ማለት ነው። ወዲያው ደግሞ መዝፈን ጀመረች። ያው እንግዲህ የታወቀ ነው ኤልዱ እብድ ነገር ነች እና አሁን እያለቀሰ ከሆነ በሰከንዶች ውስጥ ደግሞ ደስታ መሳቅ ትጀምራለች ና እንደዚህ አይነት ባህሪ ያላት ልጅ ናት። እንግዲህ አደይን ንጉስም ይወዳታል፣ ደመቀም ይወዳታል እንዲሁም ደግሞ ባርኮት የሚወዳታል ዴቫም ይወዳታል እና ልጅቷ በጣም የምትወደድ ስለሆነችም ነው። ግን ፍቅር ደግሞ ዴቭን በጣም ትወደዋለች፣ እሱ ደግሞ እንደማይወዳት ነው እየነገራት ያለው። ምክንያቱም በጣም የሚያፈቅራት አደይ ስለሆነ ማለት ነው። አደይ ደግሞ አሁን እንግዲህ ባርኮትን ወደድኩት፣ አፈቀርኩት እያለች ነው። እንግዲህ መጨረሻው ምን እንደሚሆን መጨረሻው ነው እኔ ናፈቀኝ። አደይ የማን እንደምትሆን ነው እኔ ናፈቀኝ። እና በጣም በቃ የሆነ እንጃ ብቻ አላውቅም። በጣም የሚያጓጓ ነው የሆነ እውነት ለመናገር በጣም የሚያጓጓ ነው። ማለት በቃ አደይ አሁን የማን እንደምትሆን አይታወቅም ማለት ነው። ባርኮትም እንዲሁ ሻንጣ እያዘጋጀ ነው። ወዴት እንደሚሄድ አልታወቅም። ልብሱን አዘጋጅቶ ለመሄድ እያሰበ ነው እንግዲህ። ኤልዱም የል ልትሄድ ነው ልብሱ የምታዘጋጀው ስትለው ለተወሰነ ጊዜ በጣም እየመጣለሁ ብሏል። እንግዲህ እኔ እንደሚመስለኝ ከሆነ ከዛችኛ መጀመሪያ ከሚያፈቅራት ሴት ጋር ሊሄድ እንደሆነ እንግዲህ የምናየናል በቀጣይ ክፍል ማለት ነው። እሱም ሻንጣውን እያዘጋጀ ነው ያለው። ውድ አድማጭ ተመልካቾች እንግዲህ ለዛሬ ያልኩት ይህንን ይመስላል ማለት ነው። በሚቀጥለው ደግሞ በጣም ልብ አንጠልጣይ ያጓጓ የሆነ ቀጣዩን ክፍል አብረን የምናይ ነው የሚሆነው ማለት ነው። እስከዛ ድረስ እንግዲህ ቸር እንቆይላለሁኝ። እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ሰብስክራይብ ያደረጋችሁ ደውሉ በለክቷል፣ ያልተጫናችሁ ተጫኑት። ምክንያቱም ሁሌ የምለቃቸውን አዳዲስ ቪዲዮዎች በቅድሚያ ወደ እናንተ እንዲደርሳችሁ ይሆናል ማለት ነው። ሀሳብ አስተያየት ካላችሁ ደግሞ በኮመንት መስጫው ስር ማስቀመጥ ትችላላችሁ ማለት ነው። እንግዲህ ለዛሬ ያልኩት ይህንን ነው የሚመስለው። ለዛሬ ይዤ የምጣሁት ይህንን ይመስላል። ለሁላችሁም በያላችሁበት ሰላማችሁ ብዙት እንዲል የዝወትር ምኞቴ ነው። ሀገራችንን ሰላም ያደርግልን፣ ኢትዮጵያን ሰላም ያደርግልን፣ ሁላችንም ከክፉ ነገር ሁሉ ይጠብቅልን። ከክፋት መስጠቀር ሁሉንም ያሰብነውን ሀሳብ እግዚአብሔር አምላክ ይፈጽምልን፣ ይብላልን እላለሁ። በስደት ያሉትንም ለሀገራቸው ያብቃቸው። ሰላማችሁ በያላችሁበት የበዛ የተትረፈረፈ ይሆንልኝ ባይ ባይ።